እጅግ እየተሰቃዩ በነበሩበት ሰዓት ላይ ትምህርቴ ላይ በጣም እያመመኝ ቸገር ነበር። ውጤቴ እየተበላሸብኝ ተቸገሩ። ከዛ ሰሚነሽ እናቴ ገሪዘመንና ቆይቺ ኪዳነ አልችልም ወደዛው ስጀማ ሳክምበት ኪዳን ንብረት እንዳንቺ ፍቃድ ማሪልኝም ግዳዩም አንቺ ደጃምጥች እንደፈለግሽ አድርግ ብዬ እኔ በህይወቴ ያልሞላልኝ በትዳር ባርካኛለች። ከመቶ ዓመት በፊት የነበረ ስርዓት ነው። ገዳማችን ላይ ዝም ብሎ ስለሚያምር ደስ ስለሚል ህዝብ ይስባል ተብሎ የተመሰረተ በስም ወልድ ወልፈስ ቅዱስ አህዶ አምላካሜን። ስሜ መጋቤ ሰናየት መምር ኃይለ ማርያም ማለደ እንባላለሁኝ የአንጎረላ ጽራራያም ሰሚነሽ ኪዳን ንብረት ገዳም ዋና አስተዳዳሪ ነኝ። እንግዲህ ገዳማችን በሰሜን ሸዋ ሀገር ስብከት በተለይ ከአዲስ አበባ በመቶ አርባ ኪሎ ሜትር ላይ የምትገኝ ጥንታዊት በንብ የምትጠበቅ ታላቅ ገዳም ናት። የተመሰረተችው በ1487 ዓ ም በአፄ በአጼ ናወድ ዘመነ መንግስት ከዛን ጊዜ ጀምሮ ነው የተመሰረተችው። አሁን ላይ ሆነን እድሜዋን ወደኋላ ስናይ 530 ዓመት ያስቆጠረች ጥንታዊት፣ ታሪካዊት የነገስታቱ መዳረሻ የሆነች አንጎላ ሰሚነሽ ኪዳ ንብረት ናት። አጼ ናኦድ በነገሱ 11 ዓመት ኢትዮጵያን ካገለገሉ በኋላ እጅግ እመቤታችን ይወዷ ስለነበረ እመቤታችን በራእይ የተገልጻላቸው አንጎለላ ከተማ ላይ ሄደ ቤተ መቅደሴን ስራ ባለቻቸው መሰረት፣ እሳቸውም ከዛ መጥተው በ1487 ዓመተ ምህረት የእመቤታችን ቤተ መቅደስ እዚህ ቦታ ላይ እንዲቋቋም ያደረጉ ጻድቅ አባት ናቸው። በሰሚነሽ ኪዳነ ምህረት ገዳም ላይ ብዙ የሚደረጉ ስርዓቶች አሉ። የመስቀል መታሸት ስርዓት፣ ገድል የማሳዘል ስርዓት፣ መገበሪያ የመስፈር ስርዓትና ሌሎችም እንደ ቅባ ቅዱስ የመቀባት ስርዓት በገዳማችን ላይ ይከናወናል። ይሄ በገዳማችን ላይ ማይጠንትን ስናይ በተለይ ዛሬ ያየነው ማይጠንቱ ከመቶ ዓመት በፊት የነበረ ስርዓት ነው። ገዳማችን ላይ ዝም ብሎ ስለሚያምር ደስ ስለሚል ህዝብ ይስባል ተብሎ የተመሰረተ አይደለም። በገዳማችን ላይ ይሄ ማየ ጥንት ስራ ሲደረግ ራሱን የቻለ ምክንያት ያለው ነው። የዛሬ ቀደም ሲል ከመቶ ዓመት በፊት ገዳማችን ላይ እዚህ አካባቢ ያሉ ገበሬዎችና አርሶ አደሮች አንበጣ ገብቶባቸው እጅግ እየተሰቃዩ በነበሩበት ሰዓት ላይ ከብቶቻቸው እየታመሙ በሚሰቃዩበት ሰዓት ላይ ልጆቻቸውን በተመሳሳይ የህመም ችግር ሲገጥማቸው ጥንታዊት የሆነችውን የእመቤታችን ስላድኖ ይዘው ማዕጠንት ይዘው ጽና ይዘው መስቀል ዲያቆናትና ይዘው አካባቢውን አራቱን ማዕዘን በሚባረኩበት ሰዓት ላይ ዝናብ አንድ ወቅት ላይ አይጥልም ነበረ። የድንግል ማርያምን ስዕል ይዘው ሰላም ለስልኪ እንደ ኤልያስ ደመና ብለው ጸሎት ሲያደርሱ ጠፍቶ የነበረው ዝናብ ዳመና ዳመናዎች ሲሰበሰቡና ዝናብ ሲጠልላቸው አንበጣው በእመቤታችን በማይጠንቱ በመስቀሉ ሲቀርላቸው ጊዜ ከዛን ጊዜ ጀምሮ እግዚአብሔር በመስቀሉ ያድሮ ታሪክ ከሰራልን የእመቤታችን ስላውጥተን እንደዚህ ያለ ነገር ካገኘንማ ሳይቋረጥ ታሪኩ እንዲቀጥል ብለው በዛን ጊዜ የነበሩ እጅግ የእድሜ ባለጸጋ በረከታቸው ይደርብንና ትልልቅ አባቶች ያስቀመጡልን እንደ አንድ ስርዓት ተቀምጦ እስከዛሬ ይገኛል ማለት ነው። እኛም ከመቶ ዓመት በፊት የነበረ አባቶቻችን ሲያርፉ ልጆች እየተተኩ ገዳማችን ላይ ሰው ቢመጣም ሰው ባይመጣም ይሄ ስርዓት እሁድ እሁድ፣ በየ15 ቀኑ ቅዳሜ ቅዳሜ፣ በገዳማችን ላይ የማየጥንት ስርዓት የመስቀል ማሸት ስርዓት ስለ አድኖ የማውጣት ስርዓት በገዳማችን ላይ የሚከናወን ልዩ ልዩ የሆነ የአንጎለላ ጸራሪያም ሰሚነሽ ኪዳነ ምሕረት ገዳም ነው። ብዙዎች ከገዳማችን ላይ ስርዓቱን በመውሰድ ደስ ይላል። እውነት ለመናገር አባቶች ለብሰው ሲወጡ ደስ ይላል። መስቀሉ ሲወጣ ደስ ይላል። ጽናው ሲወጣ አካባቢ ሲታጥን ደስ ይላል። ግን ከታሪክ ጋር ሲሆን ደስ ይላል። ጥንት የነበረ ስርዓት ሲሆኑ ደስ የሚለው አሁን ተገኝቶ ሰውን ለማስደሰት ለሰው ተብሎ የሚደረግ ስርዓቶች አይደሉም። እኛ ጋር የሚደረጉ ስርዓት እና ከመቶ ዓመት በፊት የሚኖር የነበረ ዛሬም ያለ ነገም የሚቀጥል ስርዓት ነው። በገዳማችን ላይ የሚደረገው ሰምሽንስራ ከንሳሮ ወረዳ ነው። እንግዲህ እንደ ሰው ወጥቼ አግኝቼ አትርፌ ነግጄ ምኖር በትልቅ መስሪያ ቤት ላይ የምሰራ ልጅ ነበርኩኝ። በአጋጣሚ ከፍታ ቦታ ላይ ወጥቼ ስወርድ፣ በብዙ ስቃይ ስንከራተት፣ በዳብሎ ስቃይ ስያዝ የነበርኩ ልጅ ነበርኩና ሰሚነሽ ኪዳነ ምሕረት ወላዲተ አምላክ ስሟን ሰምቼ ዝናዋን ሰምቼ እኔም ወደ ደጇ መጣሁ። የመጣሁት ለሶስት ቀን ነበረ። እመብርሃን ድንግል ማርያም ሳይገባኝ በደጁ አቁማኝ ብዙ ታምርና ታሪክ ሰርታልኝ አሁንም ጨምሮ ላለፉት ሰባት ዓመትና አሁንም በገዳሙ በዋና አስተባባሪነት እሰራለሁ። ኪዳነ ምሕረት ለኔ ያደረገችልኝ ነገር ከአእምሮ በላይ ነው። ከሰው ሰው ከመባለ አውጥታኝ፣ ሰው ያደረገችኝ፣ ከሰው መሀል ያቆመችኝ ከዛም አልፎ ደግሞ ኃጢያቴን ሳታይ እንዳገለግል ያደረኳት ያደረገችኝ ውብ እመቤትነችና በረከቷ በዚህ ልክ ከዚህም በላይ ነው። ከዚህ በላይ ብናገር ደስ ይለኛል። ስለዚህ ያደረገችልኝ ታምራቱ ይሄ ነው። እመብርሃን ድንግል ማርያም አሁንም በህይወቴ እየቀደመች የተጣመመውን እያቃናች የጠበበውን እያሰፋችልኝ በህይወቴ ቆሜ እንዲሄድ ሰው እንደሆነ አድርጋኛለች ማለት ነው። ኪዳነ ምሕረት እጹብ ድንቅ የሚባል በህይወት አድርጋልኛለች። አሁንም ታምረኛ ሰሚነች። ኪዳነ ምሕረት ምስጋና ይግባት። በበረከት ያለየችኝ እንዳገለግል የረዳችኝ እሷ ነች ና አሁንም ኪዳነ ብረትን አመሰግናታለሁ። ሰሚነሽ ኪዳነ ብረት ገዳም ላይ ልዩ የሚያደርገው ህዝበ ክርስቲያን በንብ የምትጠበቅ ገዳም መሆኗ፣ እምነቷ የማር እምነት መሆኑ፣ ብዙ ዕድሜ ያሳለፈ የሾላ ፍሬ አባቶቻችን ባርከው መውለድ ላልቻሉ የሚሰጡበት ገዳም መሆኑን፣ አስራ ሁለት አይነት ጸበል ያለበት ገዳም ቃል ኪዳኗ ደጅሽን የረገጠ ጸሎት ያደረገ ወንድ 40 ቀን ሴት 80 ቀን ህፃን አደርግልሻለሁ ብሎ ልጇ አማኑኤል ቃል የገባላት እጅግ የበረከት ስፍራ ስለሆነ ሁላችሁም ወደ ገዳማችን እንድትመጡ ነው። ሌላው በገዳማችን ላይ በታሪካችን ላይ እንደነገርናችሁ 300 የተሰወሩ አባቶች ያሉበት ስፍራ ነው። ቀደም ሲል በሰሚነሽ ኪዳን ንብረት ገዳም ላይ እንደዚህ ጊዜው ሳይደላደል ይህ ሁሉ ህዝብ ሳይመጣ በፊት የስውሯን አባቶች በስውሯን አባቶች የምትገለገል እጅግ ጥንታዊት ገዳምናት። ዛሬም ደግሞ በዋሻችን ውስጥ ዛሬ ላይ ሆነን ስናይ ወደ ሰባ ሁለት አባቶች የሚሆኑ ከተለያየ ሀገር መጥተው በረከት ለማግኘት አስኬማቸው ሰሌን ልብሳቸው ቁርበት በሳምንት አንድ ጊዜ የሚበሉ የዕድሜ ባለጸጋ አባቶቻችን ከሰሚነሽ ኪዳነ ብረት በረከት ለማግኘት የመጡ ዛሬም በዋሻችን ውስጥ ስለ እናንተ፣ ስለ ኢትዮጵያ ስለ ዓለም ሕዝብ የሚጸሉ አባቶች አሉና እነ ሁሉ አባቶች ናቸው። በረከት ለእናንተ የሚያደርጉላችሁ ሁሌም ክርስትና ስማችሁን ይዘን እዚህ ላሉ ዋሻ ውስጥ ላሉ አባቶች ክርስትና ስማችሁን በጸሎት እንታስብ እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስሜ አዳነሽ ትምህርቱ እባላለሁ። የመጣሁት ከደቡብ ክልል ጉራጌ ዞን ወልቂጤ ከሚባል ቦታ ነው። እናቴ ኪዳነ ምሕረት ያደረገችልኝ ተአምራቷ ብዙ ነው ግን ያው ለመናገር ለጥቂቱ ለመመስከራክል እዚህ ስመጣ የመጣሁት ባጋንንት ስራት ታስሬ ነበር። ወደ ደጃ የመጣሁት እና ከብዙ ነገሮች ርቄ ነበረ። ትምህርቴ ላይ በጣም እያመመኝ ቸገር ነበር። ውጤቴ እየተበላሸብኝ ተቸገሩ። ከዛ ሰሚነሽ እናቴ በበሽታ መያዜ ዜና አውቃ ወደዚህ ወደ ደጃ ጠራችኝ እና ከመጣው ጊዜ አንስቶ በደጃ የሚገኙ ብዙ ነገሮችን አደረግኩ። የማር ጸበሏን ጠጣው፣ የማር እምነቷን ተቀባው፣ ቅባ ቅዱሷን ተቀባው እና እንደሙሉ ሙሉ ሰው ያው ቆሜ እንድመሰክር ደጃ እንድኖር አድርጋኛለች። እኔ ስሜ ደርቤ ጌታቸው እባላለሁ። የዚህ ታላቁ ገዳም የዙሪያ አርሶ አደር ነኝ። እንግዲህ ይህቺ ገዳም በጣም ታላቅና ሰሚ ሰሚነሽ ኪዳነ ምሕረት ይባላል። በእውነቱ ከጥንት ጀምሮ እጅግ በጣም ታሪክና ታሪካዊ ያላት እጅግ በጣም ብዙ ሊቃውንት የወጣባት ብዙ ሊቃውንት የነበሩባት ብዙ መምህራን የነበሩባት ታላቅ ገዳም ነች እና ዛሬም ይኸው እንደምታዩት ይህቺ ገዳም እጅግ በርካታ ከመቶ ሺህ ሕዝብ በላይ በድውያን በታሞና በተለያዩ ችግሮች ምክንያት እዚህ የተፈወሱበት ታላቅ ገዳም ናት እና ይህ ገዳም እስካሁን ድረስ ከዛሬ አስርተ ዓመታት በፊት እንደዚህ እንደምታዩት አልነበረም። ምክንያቱም በጣም የነበረው ገቢና የነበረም እንትኖች አባቶች በድክመት የነበሩ ስለሆነ አሁን ግን እኚህ ታላቅ አባት መጋቢ ሐዲስ መምህር ኃይለ ማርያም ማለደ እዚህ ሀገር ከመጡ ወዲህ ጀምሮ በነገራችን ላይ መጋቢ ሐዲስ መምህር ሀይለማርያም ማርያም ማለደ የዚሁ ከባቢ ተወላጅ ልጅ ናቸው። እዚሁ ገዳም ተምረው ያደጉ አባት ናቸው እና እዚህ ደረጃ ላይ ያደረሱት በሳቸው አማካኝነት ነው ማለት ነው እና እኛም እንደ አርሶ አደር እጅግ ይሄ ገዳም መልማቱ በጣም ደስተኛና ደስተኛ ሆነን እየኖርን ያለ ነው። እንደውም በአካባቢያችን እስካሁን ድረስ መቃብር ቦታ የተለያየ ችግር ነበረብን። አሁን ግን በእኚህ አባታችን አማካኝነት ይህ ልማት በመልማቱ ኖ እኛም ከማይገባን በላይ የመቃብር ፉካ እየተሰጠን ማህበር የምንጠጣበት ለእያንዳንዱ ማህበር የማህበር የምንጠጣበት ጽዋ እያንዳንዱ ክላስ እየተሰጠን ደስተኛ ሆነን የምንኖርነን ማለት ነው እና አሁንም ለወደፊት ይህ የተጀመረ ህንፃ እንዲያልቅልን በውጭም በአገር ውስጥም የምታዩት እንደውም መታችሁም በተለያየ ችግር ምክንያት ተፈውሳችሁ ሄዳችሁ በአገር ውስጥም በውጭም የምትኖሩ ምዕመናን በሙሉ ወደፊትም መታችሁ ይህን ገዳም እንድትጎበኙልን እያሳሰብን፣ ተጨማሪም ይህንን የተጀመረውን ህንፃ እናስፈጽምበት ዘንድ በድንጋይ፣ ጠጠር፣ ብረት እንዲሁም ሲሚንቶ

የተጀመሩ ልማቶች ብዙ አሉ። ሰሚነሽ ኪዳ ንብረት ላይ ምረቱ እየበዛ ስለሆነ ሰው በሶስት ቀን ልመናው እየተሰማ በሶስት ቀን ከውልቼር እየዳነ ብዙ ምዕመናን ወደ ገዳማችን ስለሚመጡ በገዳማችን ላይ ብዙ መሰረተ ልማቶችን ጀምረን በማቴሪያል እጥረት አቋርጠናቸዋል። በተለይ በተለይ የቅድስት አርሴማ ቤተክርስቲያን በትልቅ ወደ 200 ካሬ ላይ ያረፈ እንግዲህ እመቤታችን ድንግል ማርያም በሰሚነሽ ኪዳ ነብረት ስር ሆኖ የሚሰራ የቅድስት አርሴማ ቤተ ክርስቲያን አለ። አንድ አመት ከስድስት ወር ተጀምሮ በማቴሪያል እጥረት የቆመ መታሰቢያነቱ የቅድስት አርሴማ ነው። ስሙ የቅድስት አርሴማ ነው። ውስጡ ግን የሚደረገው መለኮታዊ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ክቡር ስጋው ክቡር ደሙ የሚፈተትበት ስለሆነ አባቶቻችን እጅግ ቤተ መቅደሱ በመቅረቱ በዚህ በጅምር በመቅረቱ እያዘኑ ይገኛሉ። እግዚአብሔር ቢፈቅድና ብንቆይ በዚህ ዓመት እንደው ህዝበ ክርስቲያን ስሚንቶ ቢረዳን ብረት ቢረዳን፣ እንደው የተለያየ ነገር ቢረዳን በዚህ ዓመት ቤተ መቅደሱን ጨርሰን በሚቀጥለው መስከረም 29 ታቦተ ህጉ እንዲገባ ለማድረግ ሁላችንም አስበናል ማለት ነው። እጅግ ሰፊ ነው ቤተ መቅደሱ። ብዙ በጎ አድራጊዎች እየረዱን ነው። እስከ ዛሬ ድረስ ቤተ መቅደሱ እዚህ ደረጃ እንዲደርስ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸውእና ይኸው እዚህ ደረጃ ደርሰናል። አሁን በተለያየ በማቴሪያል እጥረት እዚህ ላይ በጅምር ቀርቶ ይኸው በዚህ መልኩ በምታዩት መልኩ ነው ያለውና ከሁለት መቶ ሺህ በላይ ከሁለት መቶ አምሳ ሺህ ካሬ በላይ ከወደሚመለከተው አካል ቤተመቅደሱ ገዳማችን በማመልከት ከመንግስት ላይ ይህንን ቦታ ተረክበናል። የገዳማችን ወይንም የቤተመቅደሱ ዓላማ አሁን ያለንበት ስፍራ መለኮሳት ብቻ የሚኖሩበት መለኮሳት ከብትን ለማርባት ከብቶችን ለማድለብ፣ የተለያዩ እደ ጥበቦችን ሰርተን ይሄንን ለገዳም ብቻ አድርገን ነገር ግን ከሰሚነሽ ኪዳነ ምህረት ቤተመቅደስ ጋር አንድ ላይ ተያይዞ ለዘበናት ሳይለያዩ ዚያሉት ካህናት እየመጡ እንዲቀድሱ መለኮሳት ደግመው ስለ አለም እንዲጸልዩ ለማድረግ አስበን ነው እየለፋን ያለ ነውና። እንግዲህ ይሄን ሁሉም ሞታ ኛ ነው የምታዩት ቀዩ ንጻ አርሶ አደሩ ነው የስብሰባ አዳራሽ ነው። የሚገርመው እዚ አካባቢ ላይ ከሺህ አርሶ አደሩ በላይ አለን አርሶ የሚያድሩ ለቤተ መቅደሳችን ቅን የሆኑ ቤተ መቅደሳችን መሬት በሚቸግራ ሰዓት ላይ እንሰበስባቸዋለን ፈርመው ይሰጡናልና፣ ይሄ የምታዩትን በሙሉ የዚያገር ነዋሪ የሆኑ ገበሬዎች ፈርመው ከራሳቸው መሬት ላይ ቆርጠው ነው የሰጡንና በዚህ አጋጣሚ ሳናመሰገን አናልፍም። ጀርባውን ወደዚህ የሰጠን መዋለ ህፃናት ለመክፈት አስበናል። ክሊኒክ ለመክፈት አስበናል። በዚህ ነው በሰፊ እየሰራን ያለነውና በሚቀጥል በአምናው ዕለት ከሁለት ሺህ አንድ መቶ ገዳማት መካከል በልማት ሁለተኛ ወጥተን ሽልማት ተሸልመን ገዳሙ እጅግ ከሰሜን ሸዋ ካሉ ገዳማት እና አድባራት በልማት 24 ሰዓት ሙሉ ገዳማችን ላይ እየለማ ያለው ስሜ ቄስ በኩረ በለጠ እባላለሁ። የዚሁ ጥንታዊና ታሪካዊ ገዳም ካህን አገልጋይና እንደዚሁም የንብረት ክፍል አላፊ ነኝ። እሺ እኔ እዚህ ሳገለግል የቆየሁበት ጊዜ ከ1979 ዓ ም ጀምሬ በዲቆና እያገለገልኩ ነው ያለሁት። ከዛ ወደዚህ አሁን በቅስናም እያገለገልኩ ነው ያለሁት እና እዚህ ከመጣው ጀምሮ እስካሁን ድረስ በዚህ ባለሁበት ዘመኔ እድሜ በዚህ ቦታ ላይ አስገራሚ ነገሮችን መናገር ነው የምፈልገው። ከዛም በፊት አባቶቻችን ከነበሩበት በፊት የነበረበት ይሄ ገዳም በ1487 ከተመሰረተ ጀምሮ ዛሬ 530 ዓመተኛ ዓመቱን አስቆጥሯል። ነገር ግን ያንን ወደኋላ ያለውን የነበረውን ታሪኩን ነው እያነሳን የምንናገረው። ታሪኩ ቁጭ ብሎ ተቀብሮ ነበርና ነገር ግን አሁን መምህር ኃይለ ማርያም ማለዲ ጊዜ ገቢል ለእግዚአብሔር ይባላልና ወደዚህ ስብከተ ወንጌል ሆነው ከመጡ ጀምሮ በስብከተ ወንጌል በሰሜን ሸዋ ሀገረ ስብከት ሊቀጳጳስ በአቡነ ቀለምንጠስ መልካም ፈቃደኝነት የስብከተ ወንጌል ኃላፊ ሆነው ሕዝብን እያስተባበሩ ሕዝብን ለድህነት እያነጋገሩ ማህበረ ካህናቱ ጋር በፍቅር እየመሩ ባሉበት ሰዓት ላይ ልማቱን ዘረጉና እየሰሩ ባሉበት ሰዓት ላይ ማህበረ ካህናቱና ሕዝቡ እኚህን ሰው ሰባኪ ወንጌል በአስተዳዳሪነት ማስቀመጥ አለብን ተብሎ ጥያቄ ተደርሶ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃደኝነት እሳቸውም በብዙ አቡነ ቀለሚንጦስ አስተዳዳሪ እንዲሆኑ ተደርጎ ገዳሟንም ከፍ አድርገው የሚመጣውን ህዝብ ሙሉ ለሙሉ በኃላፊነት ኃላፊነት አለብኝ በሚል ማህበረ ካህናቱንም በፍቅር እየመሩ ዛሬ እዚህ የተጀመረው ልማት ላይ የተደረሰበት ያ ያንድነት የፍቅር ልማት እንቅስቃሴ ስለሆነ ነው። እሳቸው ከመጡት ጀምሮ ነው። እና በዚህ ገዳም ላይ ጸሎቱ የበለጠ ጸሎት ቀደም ሲል የሚደረሰው ጸሎት ራሱ ከሰኞ ለልደታ ጀምሮ እስከ ሰባት ድረስ ቀኖና የሚባል ነገር ነበርና ያ ቀኖና ይደረስ ነበረ። ማህበረ ካህናቱ ደሞዝ በማጣ ደሞዝ ሲያጣ ያንን ቀኖና በመሀል ላይ ተቋርጦ ነበረ። ያ ቀኖና በመሀል ላይ ተቋረጠ። ለምን ደሞዝ የሚከፈለው አልነበረውም ወደዚህ ከመጡ ጀምሮ የበለጠ ጸሎቱ እንዲደረስ ቅዳሴው ከአመት አመት እንዲደረግ ኪዳኑ ከአመት አመት እንዲደረግ ልብሰተከኗቸውን ለብሰው ማይጠንታቸውን ይዘው በዚሁ እየወጡ ሲያገለግሉ የዚህ ጊዜ ላይ ያ ተደራቢ መናፍስት ርኩሳን ትብትብ ያለበትና እንዲሁም ስኳር ጉበ ኩላሊት ያለበት ሁሉ በዚህ እጣኑና ማይጠንቱ በሚመጣበት ጊዜ ሳለ የፈውሱ ምስክርነት አላዳርስ ያለው በዚህ ምክንያት ነው። ያው ምንድነው እንግዲህ ከዛሬ ሁለት ዓመት ሶስት ዓመት በፊት በጣም ተጨንቀው ያየሁት ማረሳው እዚህ አካባቢ በእውነት ነው የምልህ፣ ታስረው ጭምር እግር ብረት ታስረው በቃ ራሳቸውን ስተው እዚህ የነበሩ ሰዎች ከአንድ ወር ከአስራ አምስት ቀን በኋላ ስናያቸው ድነው ከእኛው ዘንዳ ተቀይጠው አብዛኞቹ እዚህ የምታዋቸው አሁን አገልጋዮች በህመም በተለያየ በችግር ምክንያት መጥተው ነው የምታዩአቸውና እንደው እኔ አንዳንድ ልጆች ሳይሆን እማረሰው እነዛ ድነው እንደማንም ሰው አድርጋቸው ለሰው አገልጋይ መሆናቸውን አስታውሳለሁ። ገዳማችን ላይ እንግዲህ እንደምታዩት ህመምተኞች ይበዛሉ። ራሳቸውን ጭሎ መጸዳዳት የማይችሉ ምናልባት ትንሽ ያመማቸው ህጻናት ጩኸት የሚያበዙ ለነኝም እንደየህመማቸው እንደየእድሜያቸው ለብቻ አዳራሽ እየሰራን ጀምረን በጅምር አቁመነዋልና አቅማችን እስከፈቀደ እሁድ እሁድ የሚመጣውን ሰው ሌሎችን በጎ አድራጊዎችን እያገኘን እስካሁን ስራውን አላቆምነውም። ከዚህ በኋላ ግን ብዙ መራመድ ስለማንችል በተለይ ሰሚነሽ ኪዳ ንብረት ላይ መጸዳጃ ቤት ይቸግረናል። ብዙ ህዝብ ነው የሚመጣው። በተለይ በ16 ከ50 ሺህ በላይ ነው አሁን ያለፈው ህዝብ ያስተናገድነው። ነገ ደግሞ እግዚአብሔር ሀገራችን ሰላም ቢያደርገው እስከ መቶ ሺህ ህዝብ እንቀበላለን ብለን አስበን እየሰራን ነው። ነገር ግን ሽንት ቤቶች የሉንም ሾሎ አካባቢ በጅምር የቀረ ሁሉ ነገር ሰርተን ትንሽ ሲቀረው ሽንት ቤቶች ያላለቁ አሉ። ምናልባት ይህን ሚዲያ የምትመለከቱ በተለያየ ስፍራ ሆናችሁ የተጨነቃችሁ ሰዎች በሰሚነሽ ኪዳ ንብረት ገዳም ላይ ብትመጡ ልጅ ለሌላቸው፣ ከማህፀን ውጭ እርግዝና፣ የማህፀን ጥበት፣ ልጅ እያዘ የሚወርድባቸው ጭምር ሁሉንም ነገር በገዳማችን ላይ ገድል የማሳዘል መርሃ ግብር እናደርጋለን። መስቀል የምታሸት ብዙዎች ከዲስክ የዳኑበት ብዙዎቻቸው ከስኳር የዳኑበት ብዙ ሰው እንደየበሽታውና እንደ ሕመሙ የተፈወሰበት ትልቅ ገዳም ስለሆነ ብትመጡ፣ ይህንን የምንነግራችሁ ስርዓት በሙሉ በገዳማችን ላይ የምታገኙ መሆኑን ነው። በሰሚነሽ ኪዳነብ ስምንነግራችሁ ግራ የተጋባችሁ ሚስጥር ለማልንገረው የቴጄ ልናገር ሰሚነሽ ኪዳ ንብረት በቲክቶክ በተለያየ ሚዲያ የምታውቋት ሁላ ከአዲስ አበባ 140 ኪሎ ሜትር ነው የሚያስገባው። እዛው ጊቢስ መኪና ይገባል። ለሁሉ ነገር ምቹ ስለሆነ እየመጣችሁ በረከት እንድታገኙ በሰሚነሽ ኪዳ ንብረት ስም ጥሪያችን እናስተላልፋለን። ክርስቲያን፣ ይህን ሚዲያ የምትመለከቱ የሰሚነሽ ኪዳ ንብረትን ጸበሏን የጠጣችሁ ልጅ የሰጠቻችሁ ታሪካችሁን የቀየረች ጀልዳችሁ ሁላችሁም በሰሚነሽ ኪዳነ ህብረት ታሪካችሁ፣ ህይወታችሁ እየተቀየረላችሁ። ይሄ የሰሚነሽ ኪዳነ ህብረት ድምፅ ስለሆነ ሁላችሁም በሀገርም በውጭም በዚህም ያላችሁ ሰዎች ጠቅላላ የሰሚነሽ ኪዳነ ህብረትን አካውንት እንለጥፍላችኋለን። በአካል ብትመጡ እጅግ ደስተኞች ነን። ተባረካችሁ፣ ተቀድሳችሁ ትሄዳላችሁ። መምጣት የማትችሉ ደግሞ ባላችሁበት ሆናችሁ በገዳሙ አካውንት እያስገባችሁ ብረት፣ ሲሚንቶ፣ አሸዋ ብትረዱን እኛም ደግሞ ለሰሚነሽ ኪዳን ንብረት ስማችሁን ለአባቶቻችን እየሰጠን ሁሌም በክርስትና ስማችሁ ጸሎት የምናደርግ የማንረሳችሁ የሰሚነሽ ኪዳን ንብረት ልጆች ስለሆናችሁ ሁሌም በጸሎት አንረሳችሁም። እግዚአብሔር አምላካችን አገራችን ሰላም ያደርግልን። ሁላችንም ዕድሜ ልንስሐ ዘበለፍሳ እግዚአብሔር አድለን ይቆየን። ወስብሐት ለእግዚአብሔር። ሌላ ደግሞ ወደ 50 የሚሆን ሻወር ቤት፣ መጸዳጃ ቤት ተጨማሪ ብዙ ስለሚያስፈልግ ዝበክር ብዙ መጸዳጃ ቤቶች ያስፈልጋታል። ሰሚነሽ ኪዳ ንብረት በአካባቢው ያሉ አጸዶች፣ ሰውራን አባቶች የሚጠለሉበት ስፍራ በሙሉ በቆሻሻ መልክ ስለጠፋብን አባቶቻችን እጅግ እያዘኑ ስለሆነ የሽንት ቤት የመጸዳጃ ቤት ስራ፣ የሻወር ቤት ስራ የቅዱስ አርሴማ ቤተ ክርስቲያን ተጀምሮ የቀረውን ለማስፈጸሚያ የሚሆን የተለያዩ የሕሙማን አዳራሽና ሌሎች ምዕመናን መጥተው የሚያርፉበትን አዳራሽ የተጀመረው ለመጨረስና በአካባቢው ያሉ በካሳ መልክ የሚነሱትን ቦታ ለማስነሳት ከተለያዩ ሚዲያዎች ጋር በመነጋገር መጋቢት 26 ኦንላይን ላይ ትልቅ መርሃግብር ስላዘጋጀን እናንተም በተለይ በሎዛ ሚዲያ ሰፊው መርሃ ግብር ስለምናስተላልፍላችሁ ሁላችሁም በአገር ውስጥም በውጭም ያላችሁ ሰዎች ይህንን መርሃ ግብር ድምፁ የሰሚነሽ ኪዳ ንብረት ድምፅ ነው። ችግሩ የሰሚነሽ ኪዳ ንብረት ችግር ነው። እናንተ ልጆቿ ለሰሚነሽ ኪዳ ንብረት እንድትደርሱላት መጋቢት 26 ከ12 ሰዓት ጀምሮ በኦንላይን ላይ በሎዛ ሚዲያና በሌሎች ሚዲያ ላይ ስለሚተላለፍ ሁላችሁም የእናት ጥሪ ስለማይገፋ ሁላችሁም የዛን ቀን የበረከት ቀን ስለሆነ ልጇ አማኑኤል መከራውን ያየበት የተሰቀለበት ቀን ስለሆነ ይህን ምክንያት በማድረግ ትልቅ መርሃ ግብር አዘጋጅተናል። በዕለቱ የፕሮግራሙ ተካፋይ እንድትሆኑ በሰሚነሽ ጌዳ ንብረት በእናታችሁ ስም እንመላችኋለን፣ መልእክታችን እናስተላልፋለን። ይቆየን። ወስብሐት ለእግዚአብሔር። አረሳው

የቤቴን ገመና ሁሉን ስነግርሽ አዛኝት ነችና ራራልኝ፣ ልብሽ አረሳው መቼም ያንቺን ደግነት አረሳው መቼም ያንቺን ደግነት ውለታ አለብኝ ኪዳን እምረት አረሳው ያንንለት አልዘነጋው ያንደግነት እናቴ ሆይ ምልሽ ኪዳነ ምሕረት እመዬ ሆይ ምልሽ ኪዳነ ምሕረት ስላለይለው ምክንያት ልቤ ይባዘን ጠቁሮ ውስጤ የደማ መቅረዜ ሲጨልም! ስዋጥ መጨለማ በራፌን ዘግቼ ዝም ብዬ አለቅሳለሁ። አይኔና ቅርቅሬ እናቴ ልሻለሁ። ዘንበል አልሽልኝ! ሰምተሽ ጸሎቴን ዘንበል አልሽልኝ! አልተጸየፍሽም ብቸኝነቴ። አልረሳውም ያንን ለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለይ ለው ምክንያት